ስምንት ሽ ካሬ ላይ ያረፈ ኮምፓውንድ መንደር በአየር ጤና አደባባይ ይዞላችሁ ቀርቧል። ባለ 2 ሚኒታ 6 ሚሊዮን 700 ሺህ ብር የነበረው በ3.3 ሚሊዮን ብር በ50% ብቻ የቤት ባለቤት የሚሆኑበትን አማራጭ ይዘን ቀርበናል። 8 ሺህ ካሬ ላይ ያረፈ ኮምፓውንድ መንደር ይሁን እንጂ ቤቶቹ ተሰርተው የሚያልቁት 4 ሺህ ካሬ ላይ ብቻ ነው። ቀሪው 4 ሺህ ለእናንተ ለደንበኞቻችን በነጻ የምናበረክተው ሲሆን እሱም የሚሆነው ግሪን ኤሪያ፣ መዋኛ ገንዳ፣ የስፖርት ማዘውተሪያ፣ ባስኬት መጫወቻ እንዲሁም ደግሞ የህፃናት መጫወቻ የሚሆን ነው ማለት ነው። ሱቆቻችን ደግሞ እዚህ ጋር እንደምታያቸው በፉል ፊኒሽ ከሁለት ነጥብ አምስት ሚሊዮን ብር ጠቅላላ ክፍያ ጀምሮ በስድስት ወር ውስጥ የምናስረክባችሁ ሲሆን ሳይታችን እንግዲህ እንደምታዩት ከአየር ጤና አደባባይ በቅርብ ርቀት ላይ የሚገኝ ሲሆን ሪልስቴታችን በታላቅ ቅናሽ ለእናንተ ለደንበኞቹ በካሬ 69500 ብር በ8 ቅድመ ክፍያ ይዞላችሁ መጥቷል ማለት ነው። ቤታችን የሚገኘው አየር ጤና አደባባይ ወደ አለም ባንክ ስዶ መስመር ላይ ነው። ግንባታችን እንደምታዩት እዚህ ጋር 50 ፐርሰንት ላይ ደርሷል። ሳይቶቻችንን ላሳየ ሰላም እንዴናችሁ። ቢታኒ እባላለሁኝ፣ የሞኖር ስቴት የሽያጭ አማካሪ ነኝ። እንኳን ወደ ሞኖር ስቴት በደህና መጣችሁ። እንግዲህ የመጀመሪያው ጥያቄ የሚሆነው ሞኖር ስቴት ምንድን ነው ነው። እንግዲህ ሞኖር ስቴት ከስሙ ስንነሳ ሞን ማለት መሐመድ ና ኒሜር የሚባሉ ሁለት ግለሰቦች በጋራ እየገነቡ የሚገኙት ሪል እስቴት ሲሆን እንግዲህ እነሱ ከዚህ በፊት የቴክስታይል ፋብሪካ ያላቸው እንዲሁም ደግሞ የቤት እቃዎችን ኢምፖርት ኤንድ ኤክስፖርት እያደረጉ የሚያከፋፍሉ ናቸው ማለት ነው። አሁን ደግሞ ስምንት ሺ ካሬ ላይ ያረፈ ኮምፓውንድ መንደር በአየር ጤና አደባባይ ይዞላችሁ ቀርቧል። ስምንት ሺ ካሬ ላይ ያረፈ ኮምፓውንድ መንደር ይሁን እንጂ ቤቶቹ ተሰርተው የሚያልቁት አራት ሺ ካሬ ላይ ብቻ ነው። ቀሪው አራት ሺ ለእናንተ ለደንበኞቻችን በነጻ የምናበረክተው ሲሆን እሱም የሚሆነው ግሪን ኤሪያ፣ መዋኛ ገንዳ፣ የስፖርት ማዘውተሪያ ባስኬት መጫወቻ እንዲሁም ደግሞ የህፃናት መጫወቻ የሚሆን ነው ማለት ነው። እንግዲህ ሪሊስቴታችን ሁለት ብሎኮችን ለሽያጭ አቅርበናል። እነዚህ ብሎኮች ደግሞ ከአስፓልት ዳር ስለሆኑ ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች ያሉ ሲሆን በስድስት ወር ውስጥ የምናስረክባቸው ይሆናሉ። ከአምስተኛ ጀምሮ ደግሞ እስከ 19 ድረስ ደግሞ መኖሪያ ቤቶች ሲሆኑ መኖሪያ ቤቶች ባለሁለት ምኝታና ባለሶስት ምኝታ ቤቶች ይሆናሉ ማለት ነው። ሪሊስቴታችን በታላቅ ቅናሽ ለእናንተ ለደንበኞቹ በካሬ 69500 በ8 ቅድመ ክፍያ ይዞላችሁ መጥቷል ማለት ነው። ሪሊስቴታችን ባለሁለትና ባለሁለት ና ባለሶስት ምኝታ ቤቶች ሰዎችን ከ97 ካሬ ጀምሮ እስከ 194 ካሬ ድረስ አማራጮችን ይዞላቸው የቀረበ ሲሆን በ8 ፐርሰንት ቅድመ ክፍያ ብቻ የምትከፍሉትን አማራጭ አለ ማለት ነው። ይህም ማለት ለምሳሌ 97 ካሬ የምንለው ባለሁለት መኝታ ጠቅላላ ክፍያው 6 ሚሊዮን 700 ሺህ ብር ሲሆን የዚህ ቅድመ ክፍያ ደግሞ 500 ሺህ ብር ብቻ ይሆናል ማለት ነው። ምናልባት ግን 100 ፐርሰንት መክፈል ለሚፈልጉ ደንበኞቻችን ደግሞ የ30 ፐርሰንት ዲስካውንት ይኖረናል ማለት ነው። ይህም ማለት 6 ሚሊዮን 700 ሺህ ብር የነበረው ጠቅላላ ክፍያ 4.7 ሚሊዮን ብር ብቻ ይሆናል ማለት ነው። ረጅም ጊዜ ደግሞ ቀስ እያሉ እየከፈሉ የቤት ባለቤት ለመሆን ለሚፈልጉ ደንበኞቻችን ደግሞ 50 ፐርሰንት ከወለድ ነጻ የባንክ ብድር አመቻችተናል። ይህም ማለት 97 ካሬ ባለ ሁለት ምኝታ 6 ሚሊዮን 700 ሺ ብር የነበረው በ3.3 ሚሊዮን ብር በ50 ፐርሰንት ብቻ የቤት ባለቤት የሚሆነበት አማራጭ ይዘን ቀርበናል። ይህም ማለት በ500 ሺ ብር ቅድመ ክፍያ በሶስት ዓመት ጊዜ ውስጥ ቀስ እያሉ እየከፈሉ 3.3 ሚሊዮን ብሩን ብቻ ከፍለው ቤቱን ይረከቡና ቀሪውን 50 ፐርሰንቱን ግን ቢፈልጉ እየኖሩበት አሊያም ደግሞ አከራይቶ ለ10 ዓመት ከወለድ ነጻ የባንክ ብድር አመቻችተንላቸዋል። ከዚህ ቀደም እንደነገርኳችሁ 97 ካሬ ባለሁለት የመኝታው ተጨማሪ የሰራተኛ ክፍል ያለው እንዲሁም ደግሞ ላውንደሪ ሩምም ያካተተ ይሆናል ማለት ነው። አፓርትመንታችን ሚክስድ አፓርትመንት ሲሆን፣ ይህም ማለት ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች አሉ። እነዚህ ሱቆች ደግሞ በስድስት ወር ጊዜ ውስጥ የምናስረክባችሁ ሲሆኑ ፉል ፊኒሽዶች ናቸው። ይሄም ማለት ሴራሚክ ንጣፍ እንዲሁም ደግሞ የአልሙኒየም ስራ ሁሉንም ነገር በእኛ አጠናቀን የምናስረክባችሁ ሲሆን ከ22 ካሬ ጀምሮ ይሄም ማለት ከ3 ሚሊዮን ብር ጠቅላላ ክፍ ከዚህ ያ ጀምሮ በ30% ቅድመ ክፍያ እኛ ጋር ያገኛሉ። ሱቆችን ከ30% ቅድመ ክፍያ ይህም ማለት ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ስትገዙ ተጠቃሚ የምትሆኑበት ምክንያት ከዚህ ቀደም እንደነገርኳችሁ ኮምፓውንድ አፓርትመንት ነው። ይህም ማለት 8 ሺህ ካሬ ላይ ያረፈ አፓርትመንት ስለሆነ ከ400 በላይ የሚበልጡ አባወራዎች እኛ ጋር ይገኛሉ። ለዛም ሱቁን ከነገበያው ነው የሚሸጥላችሁ ማለት ነው።

ቀደም ብዬ እንደነገርኳችሁ አሁን ደግሞ በሞዴል ሳሳያችሁ እዚህ ጋር የምታዩት የአየር ጤና አደባባይ ሲሆን ቀጥታ ይሄ ወደ ዓለም ባንክና ወደ ቤተል ዞን የሚወጣ መስመር ሲሆን እንደምታዩት ከአስፓልቱ አጠገብ ነው ያለው ማለት ነው። ይህ ማለት ከዚህ ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች ያሉን ሲሆን ከአምስተኛ ጀምሮ እስከ 19 ድረስ ደግሞ መኖሪያ ቤቶቹ ሲሆን እዚ ጋር እንደምታዩት ባለ ሁለት መኝታ ቤቶች መሀል ላይ ያሉ እንዲሁም ደግሞ ባለ ሶስት መኝታ ቤቶች ዳርና ዳር ላይ ይኖራሉ ማለት ነው። እዚህ ጋር እንደምታዩት ደግሞ ቴራስ አለ። ከዚህ አጠገብ ደግሞ አሁን ሌላኛው የሚቆ የሚቆፈረው ደግሞ ይሄን ይመስላል። ይሄኛውም እንዲሁ ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች ያሉት ሲሆን ከአምስተኛ ጀምሮ እስከ አስራ ዘጠኝ ፍሎር ድረስ መኖሪያ ቤቶች ይሆናሉ ማለት ነው። ከዚህ ጀርባ ደግሞ ለወደፊት የሚገነቡ ሕንፃዎች ይኖሩናል። መሀል ላይ ደግሞ እንደምታዩት እዚህ ጋር ግሪን ኤሪያ የህፃናት መጫወቻ ይኖረዋል ማለት ነው። እንደምታዩት ግንባታችን በአንድ ዓመት ጊዜ ውስጥ እዚህ ደርሰናል። ሁለት ሳይቶችን ለሽያጭ አቅርበንላቸዋል። አንደኛው እዚህ ጋር እንደምታዩት የሚቆፈር ሲሆን ሌላኛው ደግሞ ሁለተኛው ከጀርባ የምታዩት ቤዝመንት የመኪና ማቆሚያ እንዲሁም ደግሞ ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች ያሉን ሲሆን ከአምስተኛ ጀምሮ ደግሞ እስከ አስራ ዘጠኝ ድረስ መኖሪያ ቤቶችን ባለሁለትና ባለሁለት ምኝታ ቤቶችን አዘጋጅተንላቸዋል። ሪል እስቴታችን ገና ከጅምሩ ስምንት ሺህ ካሬ ላይ ያረፈ ኮምፓውንድ መንደር ለእናንተ ለደንበኞቹ ይዘው ቀርቧል። ግን ቤቶቹ ተሰርተው የሚያልቁት አራት ሺህ ካሬ ላይ ብቻ ነው። ሌላው ቀሪው አራት ሺህ ደግሞ ለእናንተ ለደንበኞቻችን በነጻ የሚበረከት ሲሆን እሱም የሚሆነው ግሪን ኤሪያ መዋኛ ገንዳ፣ የህፃናት መጫወቻ እንዲሁም የስፖርት ማዘውተሪያ ይሆናል ማለት ነው። ቀስ ብለው እየሰሩ ደግሞ መክፈልና እንዲሁም ደግሞ የመኖሪያ ቤት ባለቤት መሆን ለሚፈልጉ ደንበኞቻችን ደግሞ እዚህ እንደምታዩት ከጀርባዬ የሚቆፈረው ጋር በሶስት ዓመት ጊዜ ውስጥ አጠናቀን የምናስረክባችሁ ሲሆን 50 ከባንክ ብድር አመቻችተንላቸዋል። ሱቆቻችን ደግሞ እዚህ ጋር እንደምታያቸው በፉል ፊኒሽ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በስድስት ወር ውስጥ የምናስረክባችሁ ሲሆን እንግዲህ እንደምታዩት የሳይታችን ከአየር ጤና አደባባይ አጠገብ ዋና አስፋልት ዳር የሚገኝ ሲሆን ጥንቆቻችን እዚህ ጋር አሁን ያለ ነው አንደኛ ፎቅ ላይ ሲሆን እንደምታዩት አስፓልት ዳር ነው። በጣም ጽድት ተደርጎ በጣም በሰፋፊ ኮሪደሮች ጀምረናል ማለት ነው። እዚህ ጋር ደግሞ የምታያቸው ሶስት የተለያዩ ሊፍቶች ይኖሩናል። ብትፈልጉ ለሱፐርማርኬት አሊያም ደግሞ ለካፌ፣ እንዲሁም ደግሞ ለቡቲኮች የምታደርጉት ከአንድ ካሬ ጀምሮ የተለያዩ አማራጮችን ይዘንላችሁ ቀርበናል። እንደምታዩት ፉል ናቸው። ያ ማለት ሁሉንም መብራትም፣ መስታወትም፣ ኤቭሪቲንግ ሴራሚክም በስጅት ውስጥ ነው የምናስረክባችሁ ማለት ነው። እንደምታውቁት እንደ ማንኛውም ሪሊስት የኛ ሪሊስት ደግሞ ሁሉንም ፋሲሊቲዎች እያሟላ ነው። ይሄም ማለት ምንድን ነው የከርሰ ምድር ውሃ የተቆፈረለት፣ ይሄም ማለት 24 ሰዓት የውሃ አገልግሎት የምታገኙበት፣ እንዲሁም ደግሞ 24 ሰዓት ስታንድ ባይ የሆነ ጄኔተር እኛ ራሳችን የምንገጥምላችሁ ሲሆን፣ ይሄም ማለት 24 ሰዓት የማያቋርጥ ሊፍቶች ይኖሩናል። ሊፍቶቻችን ደግሞ ሶስት የተለያየ አይነት የሊፍት አይነቶች ሲኖሩን እሱ የኮሜርሻል ለብቻ ነው፣ የመኖሪያ ቤቶቹ ለብቻ ነው። እንዲሁም ደግሞ የእብቃ የተለያዩ ሶስት አማራጮችን አቅርበንላቸዋል ማለት ነው። ሳይታችን እንግዲህ እንደምታዩት ከአየር ጤና አደባባይ በቅርብ ርቀት ላይ የሚገኝ ሲሆን በአካባቢው ብትፈልጉ የመንግስት ትምህርት ቤት አሊያም ደግሞ የግል ትምህርት ቤቶችን፣ እንዲሁም ደግሞ የእምነት ተቋማትን ብትፈልጉ መስጊድ አሊያም ደግሞ ቤተክርስቲያናቶችን በአቅራቢያው የምታገኙበት እንዲሁም ደግሞ በዋናኛነት ደግሞ የመንግስት መስሪያ ቤቶችን በቅርብ ርቀት ውስጥ የምታገኙበትን አማራጮችን ይዘንላት የቀረብነው ማለት ነው። ቀድመው ለሚመጡ አስር ደንበኞቻችን የተለየ ዲስካውንት ስላዘጋጀ ታች ባለው ስልክ ቁጥር ይደውሉ። በሰላማዊ መንደር በምቾት ይኖሩ። ሞነር ሪል እስቴት ኪንግ ሆምስ እውነትም ኪንግ ነው።